የአውሮፓ ትልቆቹን ክለቦች የተመለከቱ የጉዳት ዜና፣ የቡድን ዜና፣ የዝውውር መረጃ፣ ዕለታዊ የቡድን ዜናዎች በተጨማሪ ማለት ነው ወደ እናንተ የምናደርስበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ውድ ቤተሰቦቻችን ብዙኛውም ጥንቅራችን በርካታ መረጃዎችን ይዘንላችኋል። በተለይም በቡድን ዜናና በዝውውር ዜና በርካታ መረጃዎችን ሰምተናል። ለየት ለየት ያሉ እናንተ ውድ አድማጮቻችን በዚህ ሰዓት ብታደምጧቸው ያልናቸውም ጥንቅሮች እንደተጠበቁ ይገኛሉ። ከእናንተ ወደ አድማጮቻችን የሚጠበቅ እስከ ፕሮግራማችን ፍጻሜ መቆየት፣ ላይክ፣ ሰብስክራይብ፣ ሼር ማድረግ ብቻ ነው። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ሲቲን በዋነኝነት በፕሪሚየር ሊጉ እንዳሰሳቸዋለን። በድጋሚ መልካም ቆይታ ተመኘን። ከኦፕታን ጀምረው ኦፕታም የአውሮፓ ሻምፒዮንስ ሊግ የዚህ ሳምንት ጨዋቶች ከተካሄዱ በኋላ ዋንጫ የማንሳት አቅም ቅድመ ግምት ላይ የተወሰኑ ማሻሻዮችንም አድርጓል። ትላንትናም በእርግጥ አሻሽሏቸው ነበረም። ዛሬ ደግሞ ከሮብ ምሽት ጨዋታዎች በኋላ የተለያዩ ማሻሻዮችን አድርጓል። የአርሰናልን ግን አልነካውም። አርሰናል አሁንም የአውሮፓ ሻምፒዮንስ ሊግ ዋንጫን የማንሳት እድል ቅድመ ግምት አሁንም በአንደኝነት በቁጥራዊ ስሌት ተቀምጧል። ሪያል ማድሪድን ጥሎ የማለፍ 95.7 በመቶ ለአርሰናል የተሰጠውም ባርሴሎና ወደ 25.9 በመቶ ዋንጫውን የማንሳት ሁለተኛ ቅድመ ግምት ተሰጥቶታል። ፓሪስ ሰን ጀርሜን ወደ ሶስተኛ መጥቷል። ኢንተር ሚላን አራተኛ ነው። ባየርሞኒክ ሞኒካ አምስት፣ ሪያል ማድሪድ በተለይም ቦሩሲያ ዶርትመንድ አሰቃቂ ሽንፈት ካስተናገደ በኋላ ሪያል ማድሪድ ስድስተኛ ሆኗል። አስቶን ቪላ ሰባት፣ ቦሩሲያ ዶርትመን ስምንተኛ ቅድመ ግምት የተሰጣቸው ቡድኖች ሆነዋል እና ያው ሪያል ማድሪድን ነው ከዶርትመንድ አንጣር ያሻሻለው። ሌሎቹ እንደተጠበቁ ናቸው። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታዎች ተከናውኖ ከተጠናቀቁ በኋላ አርሰናል ያው ያልተጠበቀ ውጤት ነው። በተለይም የዴክላንድ ራይስ ሁለት ግቦች የሰሞኑ መነጋገሪያ ነበሩ። ባርሴሎናን ሶስት ለባዶ እንደዚሁም ባርሴሎና ዶርትመንድን አራት ለባዶ ፓሪ ሰን ዠርሜን አስቶን ቪላን ሶስት ለአንድ ኢንተር ሚላን ባየር ሙኒክን ሁለት ለአንድ ያሸነፉበት ጨዋታ የዚህ ሳምንት ተጠቃሽ ናቸው የትኛው ውጤት ይቀለበሳል ብላችሁ ታስባላችሁ የግል መልከታችሁን ግን አስፍሩልን በርካታ ግቦች በተሻሩበትና ኢንተርሚያሚ ጨዋታን ቀለብሶ በተለይም ሎስ አንጀለስ ፉትቦል ክለብን ሶስት ለአንድ አሸንፎ በድምሩ ሶስት ለሁለት አሸንፎ ወደ ግማሽ ፍፃሜ ያለፈበት የኮንካካፍ ጨዋታን አድርሰናችሁ ነበር። ሊዮኔል ሜሲ 31ኛው ሉዊስ ሱዋሬዝ 67ኛው ደቂቃ ያስቆጠሩት ግቦች ከተሻሩ በኋላ የሜሲ 35ኛውና 84ኛው ደቂቃ እንደዚሁም የአለን ሳልሳ አንደኛ ደቂቃ ግብ ነበረ አሸናፊ ያደረገቻቸው። ሊዮኔል አንድሬስ ሜሲ በዚህ ውድድር አመት ለኢንተርሚያሚ ዘጠኝ ጨዋታዎችን አድርጓል። በ9 ጨዋታ ሰባት ግብና ሁለት አስሽ በድምሩ በዘጠኝ ጨዋታ ዘጠነኛ የገባ አስተዋጽኦ በዚህ የውድድር ዓመት ለኢንተርሚያሚን አበርክቷል። በአጠቃላይ እግር ኳስ ሕይወቱን ካየን በ1092 ጨዋታ 858 ግቦች ላይ ደረሰ። የምንጊዜ የዓለማችን ሁለተኛው ከፍተኛ ግብ አስቆጣሪ 382 አስሽ ትላንትም አስሽት አድርጓል። ይሄ አንደኛ ያደርጓል። የምድራችን ከፍተኛው አሲስ አድራጊ ሊዮኔል አንድሬስ ሜሲ ነው። በድምሩ 1240 የግብ ተሳትፏለሁ። ይህም የዓለማችን ቁጥር አንድ ተጫዋች ያደርገዋል። 46 ዋንጫዎች አሉት፣ በግሉ ያሳካቸውም ከተለያዩ ቡድኖች ጋር ይሄ ደግሞ በግሉ አንደኛ ያደርጓል። በርካታ ዋንጫዎችን በመንሳት ሊዮኔል አንድሬስ ሜሲ በርካታ ቁጥሮችም ከእሱ ጋር እንዳሉ ይታወቃል። በአጠቃላይ ሊዮኔል አንድሬስ ሚሲ ኢንተር ሚያሚን መለያ ለብሶ 48ኛ ጨዋታው ነው። ወደ 42 ግቦች፣ 21 አሲስት፣ 63 የግብ አስተዋጽኦ በክለቡ ታሪክ ከፍተኛ የግብ ተሳትፎን ያደረገ የሚያሚ የምን ጊዜም ከፍተኛ ግብ አስቆጣሪ፣ የሚያሚ የምን ጊዜም ከፍተኛ አሲስት አድራጊ፣ የሊካፕን ያነሳ ሰፖርተርስ ሼልድ ዋንጫን እንደዚሁ ከኢንተር ሚያሚ ጋር ያሳካ ነው እና አስደናቂ ጊዜን በኢንተር ማያሚን ቤት እያሳለፈ ይገኛል ሊዮኔል አንድሬስ ሚሲ። ባርሴሎና በአጠቃላይ 2025 ከገባ በኋላ 23ተኛ ጨዋታ ያለ ሽንፈት ያጠናቀቁበት ሳምንት ነበረ። ባርሴሎናን ግን በ23 ያለፉት ተከታታይ ጨዋታ ላይ 2025 ላይ ማለት ነው። በጣም አጭር ጊዜ ነው። በነገራችን ላይ ውድ ቤተሰቦቻችን 223 ራሱ በሶስት ወር ከአስር ቀን ገደማ ማለት ነው 23 ጨዋታዎችን ያደረጉት ሄታፌ፣ አታላንታ፣ አትሌቲኮ ማድሬድ እና ሪያል ቤቲስ ጋር ነጥብ ተጋሩ እንጂ እነኚህ ቡድኖች በቃ ትልቅ ክሬዲት ሊወስዱ ይገባል። ምክንያቱም ባርሴሎናን ባለፉት 23 ጨዋታ አቻ እንዲወጣ ያደረጉት ሄታፌ፣ አታላንታ፣ አትሌቲኮ ማድሪድና ና ሪያል ቤትስ ብቻ ናቸው። ሌሎቹ በሙሉ የባርሴሎና በትር ብቻ አይደለም ያረፈባቸው በርካታ ግብም ነው ያረፈባቸውና አስደናቂ ውድድር ዓመትን በተለይ 2025 እያሳለፈ ነውና የጨዋታ ተንታኙ የቀድሞው የግብፅ ብሔራዊ ቡድን ተጫዋች መሐመድ አቡ ታሪካ ከሃንስ ፊሊክ የጨዋታ የጨዋታ ስታይል ጋር በተያዘ አነጋጋሪ ሀሳብ ተናግሮ በበርካታ ማህበራዊ ስር ገጾች ላይ ዛሬ ሲዘዋወር ነበረ። መሐመድ አቡታሪካ እንደ ግል መልከታው የሃንስ ፊሊክ አጨዋወት ለማንም ተጫዋች ምድር ላይ ይመቻል ብሏል። እንደውም እሱ ያነጻጸረው አሁን ሴት አያቴ በባርሴሎና ውስጥ ብትጫወት ያለምንም ጥርጥር ሮቤርት ሌዋንዶስኪ ካስቆጠረው ግብ እኩል ማስቆጠር ትችላለች ብሏል። ሮቤርት ሌዋንዶስኪ በሃንስ ፊሊክ ስር ዘንድሮ አርባ ግቦች አሉት በሁሉም ውድድርና ሴት አያቴ ሁላ ለሀንስፍሊክ ያጮውት ሲስተም ቀላል ይሆንላታልና እሷ ራሱ ግን የምታስቆጠርበት ሲስተም ነው። ሀንስፍሊክ እጅግ በጣም የተለየ ብሎ በብዙ ቃል ነው ሲያወድሰው የነበረው በጨዋታ ትንታኔ ወቅትና ሀንስፍሊክ በባርሴሎና ቤት በርካቶች ዘንድም እንዲህ እየተደነቁ ይገኛሉ። ሀንስፍሊክ ግን ሌላ አንድ የሚደነቁበት በባርሴሎና የሰሩት ስራ ራፊኒያን ያቆዩበት መንገድ ነው። በርካቶች ትላንትና ራፊኒያ ያደረገውን ነገር ተችተዋል። የኩባርሲን ግብ ከመስመር ላይ መንካቱ በእርግጥ ለባላንዶር ዘንድሮ ፉክክር ውስጥ እንዳለ ይታወቃል። በገደም ዳሚውም ቢሆን ግን በርካቶች ተችተውታል። በፍጹም መንካት አልነበረበትም ኳሱን በሚል ያው የኩባርሲ ግብ ኦልሞስት መስመሩን እያለፈች ነው ተንሸራቶ ያውም የነካት እና ያው ይቅርታ ጠይቆታል። በርግጥ እኛም መረጃውን አድርሰናችኋል። በርካቶች በሀሳብ መስጫ ሳጥናችን ላይ በፍጹም በተግባሩ እንደተናደዱ ሲነግሩን ነበረ። በአጠቃላይ ከሳውዲ አረቢያ ጉዞ አስቀርተውት የቡድኑ አካል ካደረጉት በኋላ በዚህ ውድድር ዓመት ሀምሳኛ የገብ አስተዋጽኦምን ላይ እንደዚሁ መድረስ ችሏል። በአጠቃላይ የዘንድሮ የባርሴሎና የፊት ጥምረት ከወጣት እስከ መካከለኛ ዕድሜ እስከ ጎልማሳ የያዘ ነው። ላሚኒ ያማል 17 ዓመት ሆኖ ራፊኒ 28 ዓመት ሆኖ ሮቤርት ሌዋንዶስኪ 36 ዓመት ሆኖና የዚህ ቡድን ጥንካሬ በርካቶች ናቸው። ግን በእድሜ ገደብም ካየናቸው ደግሞ ሽግግሩ ጥሩ የሚባል ይመስላል። ሮቤርት ሌዋንዶስኪ ሲለቅ ክለቡን ደግሞ በቡድን ውስጥ እንደ ፌራን ቶሬዝ ያለ ታዳጊ አጥቂም እንዳለ ይታወቃልና በጣም አስደናቂ ጉዞ ላይ ይገኛሉ። ሪያል ማድሪድ ቤት ከሄድን ፋብሪዞ ሮማኖ አንድ ሪያል ማድሪድ የአሰልጣኝ ዝርዝር ብሎ አንድ መረጃ ይዞቶ ትንሽ ለየት ያለ ነገር ነበረና ያው የፋብሪጆ ሮማኖ ዘገባ የሚያመለከተው ካርሎ አንቾሎቲ በተለይም የቀጣይ ሳምንት የቤርናቢዮ ጨዋታ በጣም ወሳኙ ነው። በጊዜ መሰናበትና በአመቱ መጨረሻ መሰናበታቸውን የሚወስኑ የቤርናቢዮ የመልስ ጨዋታ ነው። የአርሰናል ሶስት ለባዶ እየመራቸው እንደሆነ ይታወቃል። ምናልባት በአርሰናል ጨዋታ ውጤት ካልቀለበሱ በዛው የመሰናበት ሁላደል ሊኖራቸው ይችላል የሚሉ መረጃዎች በስፋት እየወጡ ነው። ግን ሪያል ማድሪድ እስከ ዓመቱ መጨረሻም ሊታገሳቸው ይችላሉ የሚሉ መረጃዎችን በስፋት እየወጡ ነው። ከዚህ ጋር በተያያዘ ፋብሪዞ ሮማኖ የሪያል ማድሪድ ቁጥር አንድ ምርጫ ዣቪ አሎንሶ ቁጥር ሁለት ዣቪ አሎንሶ ቁጥር ሶስትም ዣቪ አሎንሶ ነው ከዣቪ አሎንሶ ውጭ እያሰቡ አይደለም ፍላረንቲኖ ፔሬስ ሲል ዛሬ መረጃውን ይዞት ወጥቷልና ብቸኛም ምርጫቸው እንደሆነ ነው እየተዘገበ የሚገኘው። ፌድ ቫልቬርዴ መጥፎ ሳምንት አሳልፈናል፣ መጥፎ ጨዋታም ተጫውተናል። እናም ያርሰናል ጨዋታ ከሌላ ጊዜም የተለየ አይደለም። እንደምን ቀለብሰው አምናለሁ፣ እናው ይህንን አውቃለሁ። አስተሳሰባችን ከፍ አድርገን ከህዝባችን ድጋፍን ተችረን ጨዋታውን እንቀይረዋለን በሳንቲያጎ ቤርናቢዮ ላይ ብሎ ቃል ገብቷል። እንግዲህ ምናልባት የፓረሰን ዠርሜን ሊቨርፑል ላይ ካስታወሳችሁ ፓርክ ደ ፕሪንስ ድረስ ሄዶ ሊቨርፑል ለአንድ ለባዶ ካሸነፋቸው በኋላ በሃርቪ ኤሊዮት ግብ ብዙ ዝግብ ተነስቶ ነበረ። በተለይም የፓረሰን ዠርሜን ተጫዋቾች፣ ሰዎች፣ ደጋፊው፣ አሰልጣኝ ሁሉም አንፊልድ ነው ውጤት እንቀለብሳለን ብለው ብዙ ፎክረው በኋላ ማ አንፊልድ ላይ መተው ውጤት ቀልብሷል። በእርግጥ በጣም ጠባብ ውጤት ያንድ ለባዶ ውጤት ነው የቀለበሱት፣ በዚያን ያክል ሰፊ የሚባል ውጤት አይደለም። አሁን አርሰናል ካለበት ወቅታዊ ጥንካሬ ካለው የዋንጫ እድል ብቸኛው ዋንጫ ማለት ይቻላል ዘንድሮ ላርሰናል የአውሮፓ ሻምፒዮንስ ሊግ ከፕሪሚየር ሊጉ ሞር የተሻለ አሁን ደግሞ ማድሪድን ካሸነፉ በኋላ ሞር የተሻለ እድላቸውም ይህ ውድድር እንደሆነ ይታወቃል። በዛ ላይ በእርግጠኝነት አሁን ባለው ሁኔታ ሪያል ማድሪድን በዚህ ውጤት አስጠብቀው ከወጡ ሊያገኙ የሚችሉት ቡድን ወይ አስቶን ቪላን በፕሪሚየር ሊጉ የሚያውቁትን አሊያም ፓሪስ ሰን ዠርሜንን በዚህ ውድድር ዓመት ሁለት ለባዶ ያሸነፉትን ቡድን ነው የሚገጥሙት። በእርግጥ ፓሪስ ሰን ዠርሜን ከዛ ጨዋታ በኋላ ብዙ መሻሻሎችን አሳይቷል። በዛ ላይ ደግሞ የሊጉን ጣጣ ጨርሶ ነው የሚጫወተው። ከዚህ በኋላ ምን የሚያስጨንቀው ነገር የለም እና ወጣ ሞረደም ግን ፌድ ቫልቬርዴ ውጤት ቀለብሰን አርሰናልን ጥለን እናልፋለን አትጠራጠሩ እያለ ነው። አርሰናል ወቅታዊ ሁኔታ ደግሞ ያንን የሚፈቅድ አይመስልም። ለማንኛውም ቀጣይ ሳምንት እናየዋለን። ዛሬ ሳዲዮ ማኔ የተወለደበት ቀን ነው። ምናልባት ሳዲዮ ማኔን እኛ ብዙ ጊዜ በመረጃችን የተጫዋቾች የልደት ቀን ሲሆን ያሳኩትን ዋንጫ፣ ያስቆጠሩትን ግብ፣ አሲስት መጠን፣ ክሊንሺት ምናምን እንነግራችኋል እነዚህ እግር ኳሳዊ ጉዳዮችን ሳዲዮ ማኔ ግን የተወለደበትን ቀን ምክንያት አድርገን ስለተወለደበት ከተማ እንንገራችሁ። 600 ሺህ ዶላር ወጪ አውጥቶ ሆስፒታል ገንብቷል ለተወለደበት ከተማ። ሶስት መቶ ሺህ ዶላር አውጥቶ ትምህርት ቤት ገንብቷል። መቶ ዶላር ለአካባቢው ለተወላጆቹ በየወሩ ተቆራጭ ያደርጋል። የፎርጂ ኢንተርኔትን ለከተማው ህዝብ አበርክቷል። በከተማ ውስጥ ብቸኛው ፖስታ ቤት እሱ የገነባላቸው ናቸው። አንዳንድ ጊዜ ተጫዋቾች የተወለዱበትንም ከተማ እንደዚህ ዞር ብለው ሲያስቡ እጅግ በጣም አስደሳች የሚባል ነው። ለሌሎችም አበረታች ነው። ሳዲዮ ማኔ ድርጊት ስላስደነቀን ነው በልደቱ ቀን ይህን የነገርናችሁ። ክርስቲያኖ ሮናልዶ ሌላኛውን የቡድን አጋሩን እናንሳ። በሳውዲ አረቢያ በአልናስር አብረው እየተጫወቱ እንደሆነ ይታወቃል። ክርስቲያኖ ሮናልዶ እና ሳዲዮ ማኔ። ፖርቹጋላዊ ኮኮብ ክርስቲያኖ ሮናልዶ ከብሪታንያ የፊልም ዳይሬክተር ማቲው ቮን ጋር በመሆን የፊልም ስቱዲዮ መክፈቱን ይፋ አድርጓል። አሁን ላይ ክርስቲያኖ ሮናልዶ ከአጋሩ ጋር ሁለት የአክሽን ፊልም ሰርቶ ማጠናቀቁ ሲገለጽ፣ በቅርቡ ለእይታ እንደሚቀርብ ተገልጿል። ይህ አዲስ የስራ ዘርፍ ለእኔ አስደሳች ህይወት ምዕራፍ ነው ይላል ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ። ፊልሞችን በመስራት የሚታወቀው ማቲዮ ቫን በበኩሉ ሮናልዶ ሜዳ ላይ እኔ መጽሐፍ የማልችለውን ታሪኮች ጽፏል ብሏል። አክሎም አሁን ከእሱ ጋር ምርጥ ታሪኮችን ለመጻፍ ጓጎች አለው፣ ሮናልዶ እውነተኛ ህይወት ጀግናም ነው ሲል ተናግሯል። በርካቶች ክርስቲያኖ ሮናልዶን እንደ አራያ የሚወስዱበት ከእግር ኳሳዊ ጉዳይ ውጪ ይህ በግል ጥረቶቹ ያሳካቸውን ነገሮች በርካቶች እንደ ህይወት ተሞክሮ ሊወሰዱ ይገባል ብለው እግር ኳስ ነክ ያሉንም ሚዲያዎች ጭምር ክርስቲያኖ ሮናልዶ እንደ አራያ የሚያቀርቡት አንደኛውም ይህ የስራ ታታሪነቱን እንደሆነ ይታወቃልና፣ አሁን ደግሞ በፊልሙ መድረክ ክርስቲያኖ ሮናልዶ ብቅ ብሏል። ምልከታችሁን አጋሩን። ኡናይ ኤምሬ በፓርክ ደፕሪንስ የደረሰብንን ሽንፈት አትጠራጥሩ፣ እንግሊዝ ላይ እንቀለብሰዋለን ብለዋል። በቪላ ፓርክ የ ሶስት ለአንድ ሽንፈት ነው የደረሰባቸው። በተለይም የኑኖ ሜንዴሽ ግብ ሊያስቆሩት በሚችሉ ደቂቃ ነበር የተቆጠረባቸው። ዘጠና ሁለተኛው ደቂቃ አካባቢ ነው የተቆጠረው። የዲዛይር ዱይ ግብ እንኳን እጅግ ፍጹም የተለየች ግብ ነበረች። ከባራታ ስኬሊያን ያስቆጠረባቸው የግል ጥረቱን የታከለና ካስቶንቪላ ተጫዋቾችን በላቅም የሆነች ነች። ግን ከመከላከል ረገድ ጋር በተያዘ ምናልባት ሶስተኛዋን ግብ በጥሩ ሁኔታ ታደገው ቢሆን ኖሮ ለቪላው ጨዋታ ነገሮችን ሊያቀል ይችል ነበር። ግን እሳቸው አትጠረጥሩ ብለዋል። የሶስት ለአንድ ውጤት በጣም ሰፊ የሚባል አይደለም እንቀለብሰዋለን ብለዋል። ያው ራሽፈርድ አሲስት አደረገ ለሞርጋን ሮጀርስ የመጀመሪያ ግብ። ሞርጋን ሮጀርስ ታዲያችን ከራሽፈርድ ያገኛትን ግብ አስቆጥሮም ጨዋታውን ይመሩባት ነበረ። በኋላም ላይ በፈረንሳይ ምድር በቴሪ ዳንኤል ሆነሪ ሀገር ላይ ያውም የቴሪ ዳንኤል ሆነሪ ሀገር የሆነ ክለብ ፓሪሳን ዠርሜን ላይ ግብ ካስቆጠረ በኋላ ሞርጋን ሮጀርስ ደስታውን የገለጸው ልክ ቴሪ ዳንኤል ሆንሪ ግብ ካስቆጠረ በኋላም እንደሚገልጸው አይነት መንገድ ነበረ። ማዕዘን የምትመምቻው ፍላግ ጋር ሄዶ ነበረ ጨብጧት፣ ደስታውን የገለጸው በጣም ተመሳሳይነት ያለው ደስታ አገላለጽ ነበረ። ሊያም ዴላፕ ዩናይትድ ቼልሲ ሲባል ሰምተናል። ከዛ በኋላ የወራጅ ቀጠና ክለብ ውስጥ እንደመሆኑ ዋጋው ከ30 ሚሊዮን ሮበታች ይሆናል የሚለውን መረጃ ማድረሰናችሁ ነበር። አሁን አትሌቲክ ይዞት በወጣው መረጃ መሰረት የፕሪሚየር ሊጉ በትንሹ አስር ክለቦች ሊያም ዴላፕን ማስፈረም ይፈልጋሉ ና የዚህ ተጫዋች ፈላጊ በዩናይትድ ና በቼልሲ ብቻ የተገደበ ሳይሆን ቼልሲና ዩናይትድን ጨምሮ አስር ክለቦች በፕሪሚየር ሊጉ እሱን የግላቸው የማድረግ ፍላጎት እንዳላቸው እየተዘገበ ነው። ዘንድሮ በጣም አስደናቂ ጊዜን እያሳለፈ ይገኛል። በኤፕሲች ኤቨርተኖችም የጀረድ ብሬንዝዋይትን ተተኪ ማፈላለግ ጀምሯል ነው የተባለው። በተለይም ስሙ ከዩናይትድ ከቶትናም ጋር በስፋት እየተያዘ ነው። ይህ የመስመር ተከላካይ ቀጣይ የውድድር ዓመትም በትልቅ ደረጃ መጫወት ይፈልጋል። በተለይም ከእንግሊዝ ብሔራዊ ቡድን ከተቀነሰ በኋላ ቶማስ ቱሄል ለትልቅ ክለብ መጫወት እንዳለበት አምኗል እና በቀጣይ የ2026 አሜሪካ፣ ሜክሲኮ እና ካናዳ በጥምር ለሚያዘጋጁት ያለ ዋንጫ የእንግሊዝ ብሔራዊ ቡድንን ለመወከል ትልቅ የአውሮፓን ክለብ ይመርጣል። ሌቨርተንም አማራጮችን እያየ ነው ተብሏል ተጫዋቹን ለመተካት ማይሰር ሲቲዎች በርካታ አማራጮችን እየተመለከቱ ይገኛሉ። ቀጣይ ቡድኑን እንደሚያድሱት ራሳቸው ፔፕ ጋርዲዮላ እንዳረጋገጡ ይታወቃል። እናም ቀጣይ ቡድኑን ለማሻሻል በሚደረገው ጥረት ላይ አስቀድመው ባለፈው ክረምት በፍላጎት ደረጃ በሩመርም ደረጃ ስማቸው በስፋት ሲያያዝ የነበረው የብሩኖ ጉማርሽን ሁኔታ ዳግም መመልከት ጀምረዋል። በተለይም የኬቨን ደብሮነ ክለቡን በዓመቱ መጨረሻ በነጻ መልቀቅን ተከትሎ አማራጮችን እየፈለጉ ነው። የኬቨን ደብሮነ ተተኪ እንዲሆኑ በርካታ ስሞችን ሰሞኑን ሰምተናል። ነፍለረን ወርዝን ጨምሮ፣ አሁን ደግሞ ብሩኖ ጉማሬሽም በዚህ ዝርዝር ውስጥ ተካቷል። ሌላኛው የአማካይ ስፍራው ተጫዋች ቴንጀን ሬደንስ ከኤስ ሚላን ለመምጣት እስከ 51 ሚሊዮን ድሮ አካባቢ እዚህ ተጫዋች ወጪ ሊሆን ይችላል ተብሎ ይጠበቃል ለማስፈረም አስቀድመው ሲቲዎች ቢፈልጉትም በቅርቡ ነበር ይህ ተጫዋች በኤስ ሚላን ቤት ኮንትራቱን የፈረመው። ታይጃን ሬንጀርስ ለመምጣት ግን አሁንም ማንቸስተር ሲቲዎች በፍላጎት ደረጃም እንቅስቃሴዎች እያደረጉ እንደሆነም ነው እየተዘገበ የሚገኘው። ሌላው ማይስተር ሲቲ በሚቀጥለው ክረምት የተጫዋቾች ዝውውር መስኮት የተከላካይ ስፍራ ተጫዋች ማስፈረም ይፈልጋሉ። ማይስተር ሲቲ ለማስፈረም ከተመለከቷቸው ተጫዋቾች ቀዳሚው የቶተንሃሙ ተከላካይ ዴስቲኒ ኦዶጌ ቀዳሚ መሆኑን ፋብሪዞ ሮማኖ አረጋግጧል። ቶትንሃም ተጫዋቹን እንደ ቁልፍ ተጫዋች የሚመለከተው መሆኑን ተከትሎ ለማንቸስተር ሲቲ ቀላል አይሆንም ተብሏል። ይዝውውር ግን ሲቲዎችም ደግሞ ከቶትንሃም የተሻለ ፐርፎርም ያደረገዋል። በፕሪሚየር ሊጉ በረጅም ዓመታት ውስጥ ቶትንሃም ያላሳካቸውን ዋንጫዎች ጠራርጎ ያነሳ ቡድን ነውና ምናልባት ቶትናህምን ለቁ ወደ ሲቲ ለመምጣት ተጫዋቹ ፍላጎት ሊኖረው ይችላል። ግን ትልቅ ገንዘብ ሊጠብቃቸው ይችላል ተብሎ ይጠበቃል። ሲቲዎችን በካይል ዎከር ጉዳይ ላይ ሲቲዎች ከውሳኔ ደርሰዋል። ኤስ ሚላን የማስፈረም መብት አለው፣ ቋሚ ማድረግ አማራጭ ተካቷል በዙውሩ ላይ ነገር ግን ኤስ ሚላኖች ያንን አማራጭ ትተውም ተጫዋቾን ወደ ማንቸስተር ሲቲ ቢመልሱ እንኳን በማንቸስተር ሲቲ በኩል የተያዘው ቅድ ቀጣይ ዎከርን በቋሚነት ሸጠው አዲስ ተጫዋች በቦታው ላይ ማምጣት ነው። እነ ጀሬሚ ፊሪፖንክ በዋነኝነት በማንቸስተር ሲቲ በኩል ደግሞ በዚህ ቦታ ላይ የተያዙ ተጫዋቾች እንደሆኑ ይታወቃል። አሌክሲስ ማካሊስተር በመጨረሻው ጨዋታችን ላይ የሆነው ለመተንተን ብዙ ጊዜ አለን። በመጨረሻዎቹ ጨዋታ ላይ ነው የሚገኘው። ሊቨርፑል ሰባት ጨዋታ ይቀረዋል። በፉልሃም ጨዋታ ግን ከደረሰባቸው ሽንፈት በኋላ በጣም ግልጽ ስህተቶችን ሰርተናል ብለዋል። ስለዚህ ይህንን መገምገምና ማሻሻል አለብን። ዌስታም ላይ መግጠም ላይ ነው አሁን ትኩረት እያደረግን ያለ ነው። ስለዚህ በመጨረሻዎቹ ጨዋታ ላይ ሁኔታዎችን ለማስተካከል ለመተንተን ጊዜ ስላለን፣ በዛ ላይ ደግሞ ሊቨርፑል በአንድ ውድድር ብቻ ነው አሁን ተወስኖ ያለው፣ በፕሪሜር ሊግና ለዌስታም ጨዋታ በደንብ ትኩረት እያደረግን ነው ብለዋል። ግቦችን ማስቆጠርና ማገዝ ያስደስተኛል እና ንን የበለጠ ማድረግ እፈልጋለሁ ብለዋል። በሊቨርፑል በኩል ቀዳሚ ያደረገችውን የጨዋታ የመክፈቻ ግብ ያስቆጠረው አሌክሲስ ማካሊስተር እንደነበረ ይታወቃል። ምንም እንኳን በጨዋታው ላይ ውጤት አስጠብቀው ባይወጡም የቀደሞ የሊቨርፑል አሰልጣኝ የእርገን ክሎፕ በሚቀጥለው ወር በሊቨርፑል ፋውንዴሽን የገቢ ማሰባሰቢያ ዝግጅት ላይ እንደሚገኙ ተገልጿል። አሰልጣኝ የርገን ክሎፕ በገቢ ማሰባሰቢያ ዝግጅቱ ላይም የክብረ እንግዳ በመሆን ንግግር እንደሚያደርጉ ይፋ ተደርጓል። ሊቨርፑል በየዓመቱ ለክለቡ ፋውንዴሽን የእርዳታ ገቢ ለማሰባሰብ ትልቅ እንግዶችን የሚገኙበት ዓመታዊ ዝግጅት እንደሚካሄድ ይታወቃል። የሊቨርፑል ፋውንዴሽን የክብር አምባሳደር የሆኑት አሰልጣኝ የርገን ክሎፕ ቡድኑን ከለቀቁ በኋላ ለመጀመሪያ ጊዜ ወደ ሊቨርፑል ይመለሳሉ። የሊቨርፑል ፋውንዴሽን ስራ ምን ያህል እንደምወደው ሁሉም ያውቃል። ጥሩ ስራዎችንም እንዲቀጥሉም ለማገዝ ጓጉቻለሁ ሲሉ አሰልጣኝ የርገን ክሎፕ ተናግረዋል። የየርገን ክሎፕ በተጨማሪም ሊጉን ለማሸነፍ የተቃረበው ሊቨርፑል የመጨረሻ ጨዋታውን ከክሪስታል ፓላስ ጋር ሲያደርግ በስቴዲየም እንዲገኙም ግብዣ እንደተደረገላቸው እና እሳቸውም ያንን ግብዣ ተቀብለው በፕሪሚየር ሊጉ የመጨረሻ ጨዋታ ቀን ሊቨርፑል በተለይም ዋንጫ ያነሳል ተብሎ ነው የሚጠበቀውና የዛለት እንደሚገኙ ነው የተረጋገጠው። ቨርጅል ቫን ዳይክ እና ሳላ በሊቨርፑል ለመቆየታቸው ምክንያት አርኔ ስሎት ናቸው እየተባሉ ነው። በተለይም ከአሰልጣኙ ጋር ተጫዎች ያላቸው ልዩ ቀረቤታ በሊቨርፑል ዋስትናም ተሰጥቷቸውም ከአሰልጣኙም ጋር ያላቸው ቀረቤታ ደግሞ ኮንትራታቸውንም እንዲፈርሙ እንዳደረጋቸው ነው መረጃዎች እየወጡ የሚገኙት። ቨርጅል ቫንዳይክም ሳላህም የሁለት ዓመት ኮንትራት በሊቨርፑል ለመፈረም እንደተስማሙ ይታወቃል። ከዚህ ጋር በተያዘ ፖል ሜርሰን ቫንዳይክና ሳላ በፕሪሚየር ሊጉ መቆየት ለሊቨርፑል ምርጡ አጋጣሚ፣ ለተጋጣሚ ቡድን ደግሞ መጥፎ ዜና ነው ብሏል ምክንያቱም ሁለቱም በጣም ልምድ ያላቸው ተጫዋቾች ናቸውና ቀጣይ ውድድር ዓመትም የሊቨርፑልን ጥንካሬ ከአዲስ ተጫዋቾች ጋር ይጨምሩታልና ፕሪሚየር ሊጉ ላይ ለሌሎች ተፎካካሪ ክለቦች ጥሩ ያልሆነ ዜና ሲለው ስካይ ስፖርት በጭራሽ የሁለቱን ፊርማ ያልጠበቅኩትም ነበር ብለዋል። በፊት ገጹ ላይ ምናልባትም ከነበረው የረጅም ጊዜ መውሰድ አንጻር በርካቶች ስጋት ነበራቸው። የሁለቱ ቆይታ ጋር በተያዘው የአርኖልድ እንዳበቃለት ይታወቃል። ለማንኛውም ፖል ሜርሰን መፈረማቸው ለሊቨርፑል ጥሩ፣ ለተቀናቃኝ ቡድን ግን መጥፎ ዜና ብሎታል። ግራቨንበርች 16 ዓመቱ እያለ ባርሴሎና እሱን ለማስፈረም ወደኛ ደውለውልን ነበር። ነገር ግን አባቱ እኔና እኔን ጠርቶ ለእድገቱ ቅድሚያ እንደሚሰጡ ነገሩኝ። እሱ እንደዚያ ላሉ ክለቦች ለመጫወት በቂ ነበረ በወቅቱ እንዲጫወትላቸው እንፈልጋለን። ነገር ግን በኋላም ላይ በሊቨርፑል በኩል እድገቱ በደንብ ከታየ በኋላ ለሊቨርፑል ቀረበ። ሊቨርፑል ቤትም አሁን እጅግ በጣም አስደና ጊዜን እያሳለፈ ነው። ግን በአስራ ስድስት ዓመቱ ጀምሮ እሱ ባርሴሎናን የሚቀላቀልበት እድል ነበረው ብሏል። አሁን በሊቨርፑል ቤት በጣም ወሳኙ ተጫዋች ነው። ተጫዋቹም በሊቨርፑል ቤት የረጅም ጊዜ ኮንትራት ካላቸው ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። በአርሰናል በኩል በዚህ ሳምንት ሪያል ማድሪድን ድል ሲያደርጉ ሁለት ቅጣት ምቶችን ዴክላን ራይስ ለመጀመሪያ ጊዜ በሩብ ፍጻሜ ጨዋታ የተቆጠሩ በአንድ ጨዋታ ሁለት ቅጣት ምቶችን አስመለከተን፣ ያውም ትልቁ ሪያል ማድሪድ ላይ በአውሮፓ ሻምፒዮንስ ሊግ ታሪክ ከሩብ ፍጻሜ ውጪ በሆኑ ጨዋታዎች ላይ በአጠቃላይ በአውሮፓ ሻምፒዮንስ ሊግ በአንድ ጨዋታ ሁለት ቅጣት ምቶችን በማስቆጠር ሪቫልዶ ነው የመጀመሪያው ተጫዋች ሚላንን በባርሴሎና መለያ ሲገጥም ሁለት ሺህ ላይ ሁለት ቅጣት መቶዎችን አስቆጥሮ ነበረ። ከዛ ቀጥሎ የምናገኘው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ 2009 ላይ ሪያል ማድሪድ መለያ ለብሶ ዙሪክ ላይ ይሄንን አድርጎት ነበረ። 2018 ኔማር ጁኒየር ክሬቭና ዘቬዳ ላይ በፓሪስ ሰን ዠርሜን መለያ ሁለት ቅጣት መቶዎችን በአውሮፓ ሻምፒዮንስ ሊግ አስቆጠረ። ሐኪሚ ዚያች ማንቸስተር ዩናይትድ ላይ 2023 ይሄንን አድርጎት ነበረ። አሁን ደግሞ ዴክላን ራይስ ለመጀመሪያ ጊዜ በሩብ ፍጻሜ በአውሮፓ ሻምፒዮንስ ሊግ ደግሞ አምስተኛው ተጫዋች በአንድ ጨዋታ ሁለት የቅጣት ምት ግብ ያስቆጠረ ተጫዋች ሆኗል። በበርካታ መረጃዎች መሰረት እንግዲህ አሁንም አርሰናል ሪያል ማድሪድን ጥሎ የማለፍ ቅድመ ግምት ሲሰጥ፣ 90 ሚኒትስ 80 በመቶ አርሰናል፣ ሪያል ማድሪድ 20 በመቶ የማለፍ እድል አላቸው ብሎ አስቀምጧል። ጨዋታው ሶስት ለባዶ እንዳለ ይታወቃል። ድፍን ዘጠና ደቂቃ ይቀራችኋል። ማድሪድ ሶስት ለባዶ ዘጠናውን ደቂቃ ከጨረሰ ደግሞ ተጨማሪ 30 ደቂቃ ተጨምሮ ወደ መለያ ምት እንደሚያመሩ ይታወቃል። በድምር ውጤታቻ ከሆኑ ለማንኛውም፣ 90 ሚኒትስ ግን አርሰናል 80 በመቶ ጨዋታውን ያልፋል ብለዋል። የመድፈኞቹ የአማካኝ ስፍራ ተጫዋች ዴክላን ራይስ ስለ ንዋኔሪ ሀሳቡን አጋርተዋል። በመጋቢት ወር በፒስቪ ንዶበል ላይም በተገኘው ሰባት ለአንድ አሸናፊነት ኮኮቦብ ሆኖ ከተጠናቀቀ በኋላ ንዋኔሪ እጅግ በጣም አስደናቂ ስለመሆኑ ሁላችንም ስናስብ ነበረ። ወጣቶች መጫወት እንደሚገባቸው እናውቃለን እና እንደዚህ አይነት ተጫዎች ደግሞ በደንብ ዕድል እንደሚገባው ያሳየበት ነበረ። ምንም ፍርሃት በሌለበትና ለመስራት በሚፈልጉበት መንገድ ማይክል አርቴታ ያግዛቸዋል። ሳካዚ ቢኖርም ኢታና ንዋኔሪ አሁንም ደቂቃዎችን ያገኛል፣ ምክንያቱም በጣም ጥሩና በስልጠና ወቅትም ጠንክሮ ስለሚሰራ ብሏል። ማይል ሊዊስ ስኬሌንም ጨምሮ ወጣት ተጫዋቾችን በብዙ አድንቋቸዋል። ለዴክላንድ ራይስ እና ለወደፊቱ ለአርሰናል ቡድን ጥሩ ኮከቦች፣ ግን አሁንም ደግሞ ቡድኑን በደንብ እያገዙ ናቸውና እድገታቸው በጣም አስደናቂ ሲል የቡድን አጋሮቹን ኢታ ነነዋኔሬንና ማይል ሊዊስ ስኬሌን አወድሷል። የኮቢ መይኖ ነገር ምናልባት የሩበን አሞሪ ጋዜጣ የመግለጫ ነው ነገሮችን ድጋሚ አየር ላይ እንዲወጡ ያደረጋቸው። በሩበን አሞሪ በኩል ኮቢን ስመለከተው እንደ ሙሉ ተጫዋች አላየውም፣ ምክንያቱም ገና 19 ዓመቱ ነው። ኮቢን አንተ የተሟላ ተጫዋች ነው ብዬ እድገቱ እንዲቆም አልፈልግም፣ እና ለእድገቱ ካሰብኩኝ ገና እንደሚቀረው ደጋገሜ መንገር አለብኝ እና ከዚህ በላይ ማድረግ አለበት አሉ። በርካቶች ዩናይትድን ከለቀቀ ኮቢ ሜ ነው ምክንያቱ ገንዘብ ብቻ ሳይሆን ከሩበን አሞሪ የጨዋታ ፍልስፍና ጋር በተያያዘ ነው የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። እና ምሳቸው ሙሉ ተጫዋች ነብዬ ያለለውም ለድገቱ ስል ብለዋል። ፖል ስኮልስ በአንድ ወቅት ስለ ኮቢ ሜይኖ ሲናገር ዚነዲን ያዚን ዚዳን ጋር በጣም የተቀራረበ ተጫዋች ነው። ኳስም ሲነጥቅ፣ ኳስም ሲያቀብል፣ ኳስ ሲዞር ወይም ሲገፋ ራሱን ነው የሚመስለው እና ለእኔ ቀጣዩ ዚነዲን የዚን ዚዳን ሲል ያወደሰው ተጫዋች እንደነበረ ይታወቃል። ምናልባትም በማንቸስተር ዩናይትድ ግን ኮንትራቱን የማደስ ጉዳይ እስከ ቀጣይ ክረምት በትልቁ የሚጠበቀው ነገር ነው። ለማንቸስተር ዩናይትድ ከጉዳት ተመልሷል። አሁን ጥሩ የሚባለው ዜና ሮይኪን ለማንቸስተር ዩናይትድ ኤሮፕ ሊጉን ማሸነፍ የተሳካ የውድድር ዓመት ማሳለፍ ነው አልልም ብሏል። ምክንያቱም ቡድኑ እንደዚህ አይነት ቀውስ ውስጥ ሆኖ በአንድ ዋንጫ ነገሮች ተድበስብሰው ሊታለፉ አይገባም፣ ብዙ ነገሮች ሊሻሻሉ ይገባል ብሏል። ብሩኖ ፈርናንዴዝ የዩናይትድ ልብ ምት ነው። ቡድኑ ሲከላከለም ሆነ ሲያጠቃ ሁልጊዜም ቡድኑን ያግዛል። በሜዳ ላይም ሆነ ከሜዳ ውጪ ለክለቡ የሚሰጠው ጥቅም ከፍተኛ ነው ብሏል። የቀድሞ የሪያል ማድሪድ የቀድሞ የማንቸስተር ዩናይትድ ተጫዋች ራፋኤል ቫራን ስለ ብሩኖ ፈርናንዴዝ ሲናገር ምንም ጥርጥር የለውም። በእርግጥ የብሩኖ ፈርናንዴዝ መኖር ለማንቸስተር ዩናይትድ የሕልውናም ጉዳይ እንደሆነ ይታወቃል። በዛ ዘመን በታክቲክ በጣም ምጡቅ መሆን ይኖርብሃል። አንዳንዴ ዳረን ፍሌቸርን ከሰር አሌክሳንደር ፈርጉሰን ጋር ለጨዋታዎች እንዴት ይዘጋጁ እንደነበረ ስናወራ ሙሉ በሙሉ የተለየ ነው። ስለዚህ የእኛ ዘመንና የነፈርጊ ዘመን እጅግ በጣም የተለየ ብሎታል። በርካቶች ከፈርጊ ጋር እንዲያነጻጽሩኝም አልፈልግም ብሏል። እሳቸው በታሪክ ምርጡ አሰልጣኝ ናቸው። በዩናይትድ ከ26 ዓመት በላይ ቆይተዋል። ስለዚህ የእሳቸውን ጊዜ ብዙ ጊዜ ጠይቅ ያለው ከእሳቸው ጋር ከሰሩ ተጫዋቾች ጋር በጣም የተለየ ታክቲክ ነበረና ዘመኑ አሁን በጣም የተለየ ነው ብለዋል ሩበን አሞሪም። ማንችስተር ዩናይትድ ባለፉት አንድ የአውሮፓ ሊግ ጨዋታ ውስጥ የተሸነፉት አንድ ብቻ ነው። ዩናይትድ ሁለት ቡድን ሆኗል። በአውሮፓ ሲወጣ በጣም ምርጡ ቡድን፣ ወደ እንግሊዝ ሲመለስ ደግሞ በጣም ደካማው ቡድን ነው። በዚህ ውድድር ዓመት እንኳን በአውሮፓ ሊግ እና በአውሮፓ ሻምፒዮንስ ሊግ ከሚሳተፉ ክለቦች ውስጥ ብቸኛው ሽንፈት እስከዚህ ሰዓት ያልገጠመው ዩናይትድ እንደሆነ ይታወቃል። ማንችስተር ዩናይትድ ወደ ግሩፓማ ስቴዲየም አቅንቶ ሊዮንን ሲገጥም አሸንፎት አያውቅም። ሁለት ጨዋታ ሁለታቻ ሁለታቻን የወጡት 204 በፈረንጆች አቆጣጠር 228 በፈረንጆች አቆጣጠር አንድ ለአንድ ነበር የተጠናቀቀው። አማዲ ያሎን በጉዳት ጆኒ ኢቫንስ፣ አይደን ቨን ቶቢ፣ ኮይለር፣ ሌሳንድሮ ማርቲኔስ፣ ማቲያስ ዴላይትንም ጨምሮ በጉዳት ያጣል። ማርቲን ቾዶ ኦቢን ደግሞ ባለማስመዝገቡ ምክንያት ማንቸስተር ዩናይትድ የቡድኑ አካል እንዳልሆነ ይታወቃል በዚህ ጨዋታ ላይ የዕለቱ ዳኛም እንግዲህ በዋነኝነት የሚመሩት ግሌን ናይበርግ ናቸው። እኒህ ዳኛ ስዊድን ናቸው፣ ስዊድናዊ ናቸው። በዳኝነት ናይበርግ በዚህ ውድድር ዓመት አምስት የሻምፒዮንስ ሊግ ውድድሮችን በዋና ዳኝነት መምራት ይቻሉ ሲሆን የማንቸስተር ዩናይትድን ጨዋታ ለመጨረሻ ጊዜ ዳኙትን በ2023 በባየር ሞኒክ በሜዳው አሊያንዝ አሬና አራት ለሶስት ማንቸስተር ዩናይትድ ያሸነፈውን እና ካዝሜሮ ሁለት ግቦችን ያስቆጠረበትን ጨዋታ ነበረ። ማንቸስተር ዩናይትድ 3 4 3 ፎርሜሽንን ይጠቀማል። ያው የተለመደ ነው። ኦናና ዩሮ፣ ማጉር ማዝራ፣ ዳሎ፣ ካዘሜሮ፣ ብሩኖ፣ ዳርጉ ዶርጉም፣ ጋርናቾ፣ ዘርኪዝ እና ሆይሉንድ በዋነኝነት በዛሬ ለት ፊት መስመሩ ላይ ይጠቀሙታል ተብሎ ይጠበቃል። ለዩናይትድ ፈታኝ የሆነ የኦሎምፒክ ሊሆን ግን እንደሚሆን ጥርጥር የለውም። በርካታ ልምድ ያላቸሁ ተጫዎችን ይዟል። ግብ ጠባቂው ላይ ሜትላንድ አለ። አራቱ ተከላካይ ክላንቲን፣ ማታ፣ ኒያኬት፣ ታግላፊ ኮናቴስማን አሉ። አማካዩ ማቲች፣ ቶሊሶ፣ አልሜዳ ፊት መስመር ላይ እኩዋንኮ ቸርኪና ላካዜቲ ያሉ በጣም አስደናቂ ቡድን ነው። በነገራችን ላይ ምናልባት የእድሜ ጉዳይ ሊነሳበት ይችላል። የኦሎምፒክ ሊዮን ቡድን እንጂ እጅግ በጣም ልምድ ያላቸው ተጫዋቾችን የሰበሰበ ቡድን እንደሆነ ይታወቃል። ይህንን ቡድን ነው ማንቸስተር ዩናይትድ ዛሬ አራት ሰዓት ሲል ወደ ፍራንስ አቀንቶ የሚፋለመው። በምን አይነት መንገድ ጨዋታው ይጠናቀቃል የሚለውን የግል መልከታችሁ ልታሰፍሩልን ትችላላችሁ። ቸልሲን በተመሳይ ዛሬ ነው ጨዋታ የሚያደርገው። ከቸልሲ ጋር በተያያዘ ግን በቤኔፊካም ሰማንያ አምስት ሚሊዮን ብር የተለጠፈበትን እጅግ በጣም አስደናቂውን የፊት ተሰራ አጥቂ ፓቫልዴስን ሁኔታ እየተከታተሉ ነው ተብሏል። ቤኔፊካ በዚሁ ሳምንት አራት ለአንድ በሆነ ውጤት ሲያሸንፍ ሀትሪክ የሰራ ተጫዋች ነበረ የተጫዋች ፓቫልዴስ። ይህ ተጫዋች በባርሴሎና፣ በአትሌቲኮ ማድሪድ በጥብቅ ይፈለጋል። ቼልሲዎችም ሁኔታውን በቅርብ ርቀት እየተከታተሉት እንደሆነ ነው መረጃዎች እየወጡ የሚገኙት። ሞይሰስ ካይሴዶ መንጃ ፍቃድ ሳይኖረው በማሽከርከር ምክንያት ትራፊክ ፖሊስ አስቆሞ መኪናው በቁጥጥር ስር መዋሉ ተረጋግጧል። ታይምስ በዘገባው ካይሴዶ ህጋዊ የመንጃ ፍቃድ ሳይኖረው እያሽከረከረ በመገኘቱም ፍርድ ቤት ሊቀርብ እንደሚችልና ቅጣት ሊቀጣም እንደሚችል እየተዘገበ ነው። በተለይም ከማህበራዊ አገልግሎት ጋር በተያያዘ ወይም ደግሞ የገንዘብ ቅጣት ይጠብቀዋል ተብሏል። ሞይሰስ ካይሴዶ ኔማንያ ማቲች የቀድሞ ቼልሲና ማንቸስተር ዩናይትድ ተጫዋች ቼልሲ ብዙ ጎበስ ባለሰጡ ወጣት ተጫዋቾችን በማስፈረም ጥሩ ስራ ሰርቷል፣ ነገር ግን አንድ ነገር ማድረግ ይጠበቅበታል ብሏል። ለቀጣዩ ውድድር ዘመንና ወደፊት ልምድ ባላቸውና ወጣት ተጫዋቾች መካከል መጠነኛ ሚዛን መፍጠር ይኖርበታል ብሏል። በውድድር ዘመኑ መጨረሻ ላይ ችግሩ ምን እንደሆነ ይገነዘባሉ። ምክንያቱም ቼልሲ ትልቅ ክለብ ነው። ለቀጣዩ ሲዘን በጣም የተሻሉ ይሆናሉ ብዬ አስባለሁ፣ ይህንን ወጣቶቹና ልምድ ያላቸውን ካመጣጠኑ ብለዋል። በዚህ ውድድር ዘመን በኮንፈረንስ ሊጉ ደግሞ እንደ ኢንዞ ፈርናንዲዝ ብዙ አሲስት ያደረገ የቼልሲ ተጫዋች የለም። ሶስት አሲስቶችን በዚህ ውድድር ዓመት አድርጓል። በኮንፈረንስ ሊጉም ማርኮ ጎዌ የውድድር ዓመቱ ሳይጠናቀቅ ይመለሳል ተብሎ ይጠበቃል። ሮሚዮ ላቪያ ትላንት ምርመራ ተደርጎለታል። ማሬስካ በቅርቡ ይመጣል ብሏል። ዌስሊ ፎፋና ከውድድር ዓመቱ ውጭ ነው። ስለዚህ በሳምንት ጨዋታ አያገኙም እነኝን ተጫዋቾች ለማንኛውም ምሽት አንድ ሳካ 45 ታዲዮ ዋስክ ፓሊያስኪዮጎ ቸልሲ ከሊጋ ዋርሶ ጋር ጨዋታቸውን በኮንፈረንስ ሊግ ያደርጋሉ። ምናልባት ሌላኛው የፕሪሚየር ሊጉ ተወካይ ክለብ ቶትናም ሆትስፐርስም ፐርስን ከአይንትራክ ፍራንክፈርት ጋር ይጫወታሉ። የኤሮፕ ሊግ ጨዋታ ምሽት አራት ሰዓት የሚደረግ ጨዋታ ነው። ይህ ጨዋታን ሲያደርጉ ለመጨረሻ ጊዜ ቶትናም ነው ድል የተቀናጀ ሶስት ለሁለት በሆነ ውጤት አሸንፎ ድል አድርጓል። አሁን ግን በቡንደስ ሊጋው አይንትራክ ፍራንክፈርት ሶስተኛ ቶትናም አስራ አራተኛ ሆኖ የሚያደርጉት ጨዋታ ነውና እንደ ከዚህ ቀደሙ አይነት ጥንካሬው ላይ ሆኖ አይደለም፣ ቶትናም የዛሬውን ጨዋታ የሚያደርገው። ለማንኛውም ምሽት ላይ በርከት ያሉ የኤሮፕ ሊግና የኮንፈረንስ ሊግ ጨዋታዎች ይደረጋሉ። በተለይ ማንቸስተር ዩናይትድ እና ቶትናም በኤሮፕ ሊጉ፣ ቼልሲ በኮንፈረንስ ሊጉ ከእንግሊዝ ተወካይ ክለቦች ናቸው። የትኛው ክለብ ድል ይቀኗል? ወይም የእናንተ ክለብ በስንት ለስንት ጨዋታ ይጠናቀቃል? የግል መልከታችሁን አስፍሩልን። ለዚህ ሰዓት ያሰናዳላችሁ መረጃዎቻችን ፍጻሜያቸው እዚህ ጋር ነው የሚሆነው። ስለነበረን ቆይታ ከኛ ጋር ለነበራችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ያበረታታችሁን ሁሉ ከልብ አመስግነን ያሁኑን አበቃን።